ሰኔ 3 2017 ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን አላፈዳችሁ። የሰአቱን የሰዓቱን ዓበይትና ምሰበር ዜናዎች ይዤ ቀርብ ያለው በቅድሚያ አርዕስተ ዜናዎችን በማስቀደም ጀምራለሁ። የአማራ ፋኖ ኃይሎች በኤርትራና በእስራኤል ድጋፍ እያገኙ ነው ሲል ጀኔራል ብርሃኑ ጁላ ተናገረ። ዘመነ ካሴን ጨምሮ የፋኖ አመራሮች ከእስራኤልና ኤርትራ ጀኔራሎች ጋር ግንኙነት አላቸው ሲል ጀኔራሉ ከሷል። ከዚህ ጋር በተያያዘ ጀኔራሉ ምዕራባውያን የፋኑን አቅም ተረድተዋል። የቀጠናው የበላይ ሊያደርጉት ስልጣን ላይ ሊያወጡት አስበዋል ሲልም ተናግረዋል። ጄኔራሉ ከመከላከያ ከፍተኛ አዛዦች ጋር ባደረገው ስብሰባ ሳይቀድሞን እንቅደማቸው በማለትም ብዙ ያልተጠበቁ ንግግሮችን ማድረጋቸው ተሰምተዋል። ጄኔራሉ የኤርትራን የህወሓትንና የፋኑን ጥምረትን በተመለከተም መረጃ አውጥተዋል። ዝርዝር ዘገባ ይዘንበታል፣ እናስደምጣችኋለን። በሌላ በኩል በአማራ ክልል የሚደረገው ውጊያ ተጠናክሮ እንደቀጠለ ነው። በጎጃም ከባባድ ውጊያዎች ተደርገዋል። የፋኖ ኃይሎች ከከባዱ ውጊያ በኋላ ዳርፉርን መቆጣጠርም ችለዋል። የአገዛዞ ወታደራዊ መኪኖችም ዶጋመድ ሆነዋል። አገዛዞ ቁጥሮ የበዛ ወታደር ሙትና ቁስለኛ ሲሆንበት፣ የፋኖ ኃይሎች በድል መንበሽበሻቸውንም አሳውቀዋል። ዝርዝር ዘገባ ይዘንበታል። በወሎ ጀኔራል ዘውዱ ሰጥ አርጌ በፋኖ ኃይሎች ጉድ መሆናቸው ተነግሯል። ሰራዊቱን አስጨርሶም ይዞት የነበረውን ይዞታ ምጥሎም ወደ ተራራ መፈርጠጡ ተነግሯል። ጄኔራል ዘውዱ ሰጣርጌ በፋኖ ኃይሎች በደረሰበት መብረቃዊ ምት ከፍተኛ ቁጥር ያለው ሰራዊት ማጣቱን እንዲሁም ይዟቸው የነበሩትን ከተማዎችንም ለቁ መፈርጠጡ ነው የተነገረው። በቋራም የፋኖ ኃይሎች በመድፍና ብዙ 23 የታጀበ ከባድ ውጊያም አድርገዋል። በውጊያው በርካታም የብልጽግና ወታደሮች እስከ ወዲያኛው ሲሸኙ፣ በርካቶችም ቆስለዋል። በዚህ አውደ ውጊያ የፋኖ ኃይሎች ያገኙት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 አድማሽ ተመልካቾች ቪዲዮ፣ ላይክ ቻናሉን ሰብስክራይብ አድርጋችሁ ሄዲዮን ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እንጠይቃችኋለን። በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁ ይንቆዩም ተመልካቾች። በሁለተኛ የዜና ዕወጃችን አሁን ሊደም በቅድሚያም መላው የኢትዮጵያ ሕዝብ ጥንቃቄ ሊያደርግበት የሚገባ ወሳኝ መረጃ ምናገራቸውም። ባህር ዳር የመጀመሪያው በዝንጀሮ ፈንጣጣ ቫይረስ የተጠቃም አንድ ህፃን ልጅ ተገኝተዋል። የምርመራ ናሙና ወደ አዲስ አበባ ተልኮም በተደረገው ምርመራ ውጤቱም የዝንጀሮ ፈንጣጣ መሆኑም ተረጋግጧል። ስለሆነም ህብረተሰቡ አስፈላጊውን ጥንቃቄ እያድርግ፣ በመንግስት በኩል አሁንም መረጃዎች እንዳይወጡም ጥረት እየተደረገ ነው። በጠቅላላ ሪፖርቱ ከተገለጸ ውጪ ቫይረሱ በአዲስ አበባና በባህር ዳር ከተሞች የመገኘቱን ይፋ ማድረግ መንግስት አልፈለግምም ተብሏል። ታዲያ ህብረተሰቡ ግን ከፍተኛ ጥንቃቄ ሊያደርግ እንደሚገባም ተነግሯል። ይህ በሽታ በኢትዮጵያም እየተሰራጨ ሲሆን ህብረተሰቡ ጥንቃቄ እንዲያደርግ ነው እየተነገረው። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል አፋ ባሃ ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለጦርና መብረቁ ክፍለጦር በጋራ የሚያደርጉትን ትጋ ያለው በድል አጠናክረው መቀጠላቸውን አስታወቁም። ሁለቱ የንጉስ ሚካኤል አሊኮር ክፍለ ጦሮች ባለፉት አስር ቀናቶች መካነ ሰላም ዙሪያ እያደረጉት ያለው ተጋድሎ በድል ታጅበው የቀጠለ ሲሆን በትላንትና ሁለት ጀኔራል ዘውዱ ሰጥ አድርጌ ለአሰት ፕሮፓጋንዳው መካነ ሰላም ከተማ የሰበሰበውን ህዝብ ጥሎ እስኪፈረጥጥ ድረስ ዙፋን ጠባቂውን ሰራዊት ወደ አፈር ቀላቅለውታል፣ ሲሉም የአይን እማኞች ገልጸዋል። ለተከታታይ ቀናት እየተደረገ ባለው በዚህ ውጊያ ኢትዮጵያም ከሰኔ አንድ ምሽት አንድ ሰዓት ተው ላይ ጀምሮ ዙፋን ጠባቂው ሰራዊት በመሸገበት በመረምረም ምሽግ ላይ ጥሎት የሄደውን ተተኳሽና መገናኛ ሬዲዮ ሳይቀር በመማረክ የፋኑ ኃይሎች ታላቅ ድል መጎናጸፋቸውን አስታውቀዋል። መገናኛ ሬዲዮው ከአንድ ከተደመሰሰ ከፍተኛ አመራር የተማረከ መሆኑንም የፋኖ ኃይሎች አስታውቀዋል። በተጋድሎ የብልጽግና ኃይል ይዞት የነበረው ተዋና ሰኞ ቀጠናዎችን ጭምር በመልቀቅ ለነበልባሎች አስረክበም አስረክቦም ፈርጥጧል ሲሉ የአይንማኞች ማኞች ገልጸዋል። በዚህ የተበሳጨው ጀኔራል ዘውዱ ሰጣርጌም የታጀበበትን ዙሃ ሶስት በበታም ተራሮች ጫፍ ላይ በማስቀመጥ ወደ ንጹሐን ቢተኩስም በደረሰበት ጠንካራ መልሶ ማጥቃት መካነ ሰላም ከተማን ለቆም ለመፈርጠጥም ተገዷል። በዚህ ውጊያ ከብልጽግና ኃይሎች በኩል በርካታ የአገዛዙ ወታደሮች እስከ ወዲያኛው ሲሸኙ በርካቶችን መቁሰላቸው ነው የተነገረው። ወደ ጎጃ ምስና አፋበሃ አፋ ጎጃማ ጎምድር ሶስተኛ ክፍለ ጦር የቢተወደድ አያሌው መኮንን ብርጌድ በትላንትናው ዕለት ዳርፉር ላይ ያለውን የብልጽግናን ኃይል አከርካሪውን ሲሰብረው መዋሉን አስታወቀ። ከዳርፋር አውተሌት ለመግባት ያቀደውን እቅድ ለሁለት ሰዓት ተዋክቶ አይበግሬው ቢተወደድ አያሌው መኮንን ብርጌድ አደባይቶት ዳርፋርን ሙሉ ለሙሉም ተቆጣጥሯል። ቀሪው የብልጽግና ኃይል ፈርጥጦም ሳንካራ ከተማ መግባቱን የተነገረው በዚህ ዕለት የአብይ አህመድ ወንበር አስጠባቂው አራቱ እስከ ወዲያኛው ሲሸኙም ስድስቱ ደግሞ ከባድ ቁስለኛ መሆናቸውን ነው የፋኖ ኃይሎች ያስታወቁት። ማህበረሰቡም ትጥቁን አንስቶም ጥሩምባ ነፍቶ ይህንን የመጣውን የብልጽግናን ኃይል ከፋኖ ጎን በመሰለፍ የብልጽግናን አንገት አስደፍቶታል ሲሎም የአካባቢው ነዋሪዎች ገልጸዋል። በሌላ በኩል አማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በቀንጌት ያፍቼ ንጉስ ስድስተኛ ክፍለ ጦር የማቻከሉ በላይ ዘለቀ ብርጌድ በብልጽግና ላይ ከየደፈጣ የደፈጣ ኦፕሬሽን መፈጸሙም ተነግሯል። ይህ ብልጽግና ኃይል ሰራዊት ከደብረ ማርቆስ ከተማ ተነስቶ ወደ ደብረ ኤልያስ ሬሽን አቀብሎም ሲመለስ የፋኖ ኃይሎች የማቻክል በላይ ዘለቀ ብርጌድ ተወርዋሪ ፋኖዎች ደብ ወንዝ ላይ ደፈጣ በመያዝ የብልጽግናን ኃይል እንደ ቅጠልም አርግፈውታል። በተደረገው ውጊያም የመከላከያ አመራሩን ጨምሮ ስምንት የብልጽግና ኃይል እስከ ወዲያኛው ሲሸኙ ለጊዜው ቁጥሩ ያልታወቀ የብልጽግና ኃይል ቁስለኛ መሆኑ ነው የተረጋገጠው። በዚህ የተበሳጨው የብልጽግና ኃይል እንደ ልማዱ አንድ መምህር በአሰቃቂ ሁኔታ የረሸነ ሲሆን፣ ሶስት የአርሶ አደር ከብቶችን በመግደል ገበሬዎቹን ጥማድ እንዲፈቱም አድርጓቸዋል። በሌላ በኩል በሸበል በረንታ ወረዳ የድሃ ከተማ መሽጉ የሚገኘው የአገዛዙ ኃይል ወረጎና አካባቢም ቀበሌ ወይን ውሃ ጎጥ ላይ ህዝቡን ለማወያየት በነበረበት ሰዓት ሽፈራው ገርባው ብርጌድ የአገዛዙን ኃይል በመበተን ከጠዋቱ ሶስት ሰዓት እስከ ስምንት ሰዓት ተኩል የቆየ ውጊያ በማድረግ ፓትሮሉን ከጥቅም ውጪም በማድረግ አምስት የአገዛዙ ኃይል እስከ ወዲያኛው ሲሸኙ ስምንት ቁስለኛ መሆኑንም ተረጋግጧል። ሽፈራው ገርባው ብርጌድ በሽበልበረንታ ወረዳ ወርጎ ቀበሌም ህዝብን ለማወያየት በመጣው የአገዛዙ ኃይል ላይ በወሰደ ኦፕሬሽን አንገቱን አስደፍቶም መልሶታል ሲሉም የፋኑ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ አፋበሃ ጎንደር ቀጠናም የግንባር መረጃዎችን አድርሰውኛል። በምዕራብ ጎንደር ቋራ ግንባር አባይ ዳርን ለመቆጣጠር ለወረራ የመጣውን የአገዛዙን ኃይል የአፋባሃ ጎንደር ቀጠና መይሳው ካሳም አምስተኛ ኮር አደዋ ክፍለ ጦር ሁለተኛ ብርጌድ በአርበኛ ማንዴላ በአርበኛ ዮሐንስ ባለድል እየተመራ አስር ሰዓት የወሰደ መደበኛ የፊትለፊት ውጊያ በማድረግ የብርሃኑ ጁላን ቅልብ ጦር ሙትና ቁስለኛ በማድረግ አፈክፍጎም እንዲመለስ አድርገውታል። ሸሽቶ ከቀጠናው ለመመለስ ሲሞክርም ተከታትለው ጥቃት በማድረስ በአባይ ዳርና ቀዝቀዝ መካከል ለሶስተኛ ቀነ ፍልሚያም ተጠናክሮ ቀጥሏል። አንድ የብልጽግና ከባድ መሳሪያ አስተኳሽ መረጃ ያቀባ ኦፒም ተማርኳል። ቁጥሩ በውላ ያልተረጋገጠ የብልጽግና ኃይልም እየረገፈ ይገኛል ሲሎም የፋኖ ኃይሎች አስታውቀዋል። በምዕራብ አርማጮ ወረዳም አሻሚት በተሰኘ ልዩ ቦታ አካባቢ በእንቅስቃሴ ላይ የነበረ የብልጽግና ኃይል ደፈጣ በመጣል አደጋ ማድረስ የቻለው የፋኖ ኃይል ደግሞ የደጃዝማች አራተኛ ኮር የጎቤ ክፍለ ጦር የክርስቲያን ታደለ ብርጌድ መሆኑም ተረጋግጧል። በደፈጣ ጥቃቱም አስር የብልጽግና ኃይል እስከ ወዲያኛው ሲሸኝ፣ አምስት ደግሞ ቁስለኛ ሆነዋል። የዳግማዊ ቴዎድሮስ አምስተኛ ኮር የጥቁር አንበሳ ክፍለ ጦር የጽናት ብርጌድ በበለሳ የአብይን ሰራዊት ላይ አደጋ በማድረስ የብልጽግናን ኃይል ሙትና ቁስለኛም አድርገውታል። ከነፍስ ወከፍ የጦር መሳሪያዎችም እስከ ከባድ የጦር መሳሪያ መማረክም ችለዋል። በዚህ ውጊያ የአብይ አሕመድ ሰራዊት ከዙ 23 እስከ ታንክ ቢጠቀምም የፋኖ ኃይሎች ን ሊያሸንፍ እንዳልቻለም የዓይን ማኞች ገልጸዋል። ወደ ሌላኛው ዘገባ አልፋለሁ። ፋኖና ወያኔ እየተያዩ እየሰሩ ነው። የፋኖ መሪዎች ከኤርትራና እስራኤል ጀኔራሎች ጋር ይገናኛሉ ሲል ኢታማዦር ሹም ብርሃኑ ጁላ የመናገራቸው ጉዳይ አነጋጋሪ ሆነዋል። ጄኔራሉ የመከላከያ ከፍተኛ አመራሮች ጋር ባደረጉት ስብሰባ ነው ይህንን የተናገሩት። ጄኔራል መሐመድና ኢታማዦር ሹም ብርሃኑ ብርሃኑ ጁላ ፋኖ ከእስራኤል የመረጃ ስለላ ድጋፍ እያገኘ ነው ሲሉ እስራኤልንም መወረፋቸው ተሰምተዋል። ጄኔራሉ ቀጥለው ፋኖ በምዕራባውያንና በሻቢያም ይደገፋል ሲሉ ነው የተናገሩት። ምዕራባውያኖቹ የፋኖን አቅም ተገንዝበዋል፣ ቀጣዩ የቀጠናው ዘዋሪ ሊያደርጉት አስበዋል በሚልም በብልጽግና ቤት ድንጋጤ ተፈጥሯል። የትግራይ ኃይሎች በአማራ ክልል ያለውን ጦርነት በማዕከላዊ መንግስቱን አግዞን ሲባሉ አሻፈረኝ ማለታቸውን ተሰምተዋል። ይህም በአማራ ክልል ጦርነት የከፈተውን የአብይ አህመድ አገዛዝ ፉኛ ማበሳጨቱ ነው የተሰማው። ህወሀት ፋኖን እንዲወጉ ጦሪን አልክም ማለቱን ብልጽግና ህወሀት ፋኖን ደግፋል የሚል ድምዳሜ ላይ እንዲደርስ እንዳደረገው መሰማቱን ከዚህ በፊት መዘገባችንም ይታወሳል። አብይ አህመድ በዚህም በሰራው ሴራ ህወሀትን ለሁለት ከፍሎ አንዱን ቡድን በእጁ አስገብተዋል። አብይ አህመድ እነ ጌታቸው ረዳን ከህወሀት መያዙን የትግራዩን ፖለቲካ ለመዘወር ባያስችለውም የኃይል ሚዛኑ ግን እንዳያጋድልበት በትንሹም ቢሆን ለመጠበቅ ያ ችለዋል። የተገነጠሉት ህወሃት ኃይሎችም በአፋር በረሃ እስከ ሰላሳ ሺህ የሚገመት ወታደር እያሰለጠኑም ይገኛሉ። በቅርብ ወደ ውጊያም ይገባሉ ተብሎም ተጠብቋል። የነ ድብረ ጽዮን ቡድን ደግሞ ከፍተኛውን የትግራይ ኃይል በመያዝ ከኤርትራ ጋር በህብረት እየሰራ መሆኑም ተነግሯል። በዚህ አካባቢም ፍጥጫው ይሏል። የውስጥ አዋቂዎች እንደሚሉት በርካታ የአማራ ብልጽግና አባላትና አመራሮች ከፋኖ ጋር እየሰሩ ነው ሲሉም ጄኔራል ብርሃኑ ጁላ ከሰዋል። ከዚህ ባሻገርም የክልሉ ባለሀብቶችን የፋኖን አደረጃጀትን በመፍጠርና በመምራት ረገድ አብይ ሚና እየተወጡ እንደሆነ ብርሃኑ ጁላም ተናግረዋል። አክለውም በርካታ የመከላከያ አባላትም ፋኖን እየተቀላቀሉ ያሉት ጀነራሉ በአማራ ክልል የተጀመረውን ጦርነት ወይ በድርድር መፍታት ካልሆነ ደግሞ ትልቅ ግምገማ ማድረግ እንደሚያሻም ተናግረዋል። በአጠቃላይ የጀነራሉ መግለጫ ሲተነተን ተሸናፊነት የተሞላበት ሆኖም ተገኝተዋል። ጀነራል ብርሃኑ ጁላ የፋኖ አመራሮች እንደ ዘመነ ካስ ያሉት የበላይ ፋኖ አካሎች ከኤርትራና እስራኤል ጀኔራሎች ጋር ሳይቀር መምከራቸውንም ተናግረዋል። በዚህም በብልጽግና ቤት ከፍተኛ ድንጋጤ ነው የተፈጠረው። ብልጽግና በተባበሩት መንግስታት ድርጅት ኤርትራና እስራኤል በውስጥ ጉዳዮችም እየገቡ ነው በሚል ቅሬታ ሊያቀርብ መሆኑም ተሰምተዋል። በሌላ በኩል በአሜሪካ ካናዳና አውሮፓ የሚኖሩ ወደ 85 የሚሆኑ የኦሮሞ ምሁራን ለፕሬዚዳንት ኢሳያስ አፈወርቄ ግልጽ ደብዳቤ መጻፋቸውን መዘገባችን ይታወሳል። በደብዳቤያቸውም የኤርትራ 43ተኛው ዓመት ምክንያት በማድረግ ፕሬዚዳንቱ ባደረጉት ንግግር ኦሮሞ ማለታቸውን አውግዘውም ነበረም። የፕሬዚዳንቱ ንግግር በብልጽግና ፓርቲ ላይ ያነጣጠረ እንደሚመስል ገልጸው፣ ይሁንና ንግግሩ በኦሮሞ ማንነት ላይ ያነጣጠረ ግልጽና ከባድ ጥቃት ነው ሲሉም ክስ ማቅረባቸው ይታወቃል። ለዚህ ደብዳቤ የኤርትራው ማስታወቂያ ሚኒስትር የሆኑት አቶ የማነ ገብረ መስቀል ዛሬ መልስ ሰጥተዋል። በመልሳቸውም ደብዳቤውን በመሰረተ ቢስ ውንጀላም እየተሞላ ነው ያሉት አቶ የማነም ደብዳቤውን ከጻፉት አካላት ወይንም ወይንም ከተወካዮቻቸው ጋር ኤርትራ ፊት ለፊት ውይይት ለማድረግ ፈቃደኛ መሆኗንም ገልጸዋል። ይህ እንዳለ ሆኖ በጉዳዩ ላይ የኤርትራ መንግስት አቋም በአራት ነጥብ አስቀምጧል። አቶ የማነ እንዳሉት አንደኛው ነጥብ ኤርትራ ኦሮሞ እና ባህል ከማንም በላይ ክብር አላት የሚል ነው። ሁለተኛው ነጥብ ደግሞ ኤርትራ ለኢትዮጵያ ሕዝብ በተለይ ለኦሮሞ ሕዝብ ትግል ከፍተኛ ድጋፍ ስታደርግ መቆየቷን የሚያስረዳ ሲሆን በሶስተኝነት ፕሬዚዳንት ኢሳያስ ስለ ኦሮሞማው ፖለቲካ የሚያነሱትን ለኦሮሞ ሕዝብ ያላቸውን ክብር በሚቀንስ መልኩ አለመሆኑም ነው። እንደ አቶ የማነ አባባል ፕሬዚዳንት ኢሳያስ ኦሮሞማ ፖለቲካ ያሉት ባለፉት ጥቂት ዓመታት የማንም ውክልና የሌለውንና በኢትዮጵያ ውስጥ የሰፈነውን ርዮት አለም ለመግለጽ ነው። በአራተኝነት አቶ የማነ ያነሱት ደግሞ ኤርትራ በአፍሪካ ቀንድ ላይ ሰላምና ፍትህ እንዲሰፍን ያለማመንታት ቁርጠኛ ነች የሚል ነው። ጨምሮም የጦርነት ከበሮ እየተደለቀ ያለው ከኤርትራ ሳይሆን የኤርትራን ሉዓላዊ ግዛት ለመውረር ከሚንቀሳቀሱት የብልጽግና ኃይሎች ነው ብለዋል። አድማጮች በመጨረሻም ከዶክተሮች አድማ ጋር በተያያዘ የፍሪ ፕሬስ ጋዜጠኛ መልካም ሞላ ከዶክተሮች አድማ ጋር ቅርበት ያለው አንድ ዶክተር ቃለመጠይቅ አድርጋለች ቃለመጠይቁን አድምጠን በኢትዮጵያ የሚሰሩ ሐኪሞች የስራ ማቆም አድማ ላይ እንዳሉ ይታወቃል። ጥያቄያቸው ከምን ደረሰ፣ አሁን ያለበት ሁኔታ ምን ይመስላል በሚል አንድ የሕክምና ዶክተር አናግሬያለሁ። ለደህንነቱ ሲባል ድምፁ ላይ የተወሰነ መቀየር አለ። ለሰሚ ካስቸገረ በቅድሚያ ይቅርታ ይጠይቃለሁ። በጣም አመሰግናለሁ ፈቃደኛ ስለሆኑ። አሁን ላይ ያላችሁበት ሁኔታ፣ ያቀረባችሁት ጥያቄ ያለበት ደረጃ ምን ይመስላል? ዶክተር ጤናማ ማያ ጥያቄ የብሱት ሁለትኛ የዳቡ ጥያቄ የሀኪሞቹ የምሬት መብራት አልቻልንም ሳንበራ መስራት አልቻልንም፣ ስናደን ኑረናል፣ አሁን ግን ማዳን የሆኑብራል በሚል መፈክሮች እና ሌሎች መፈክሮች ነበረ። መጀመሪያ ጥያቄውን ከስራ ከማቆማችን በፊት አስራ ሁለቱ ጥያቄዎችን ለጤና ሚኒስቴር እና ለሚመለከታቸው ምስት መስሪያ ቤቶች ላይ ጥያቄዎችን ካስገባ በኋላ ቀን ቆርጠን ይህን ምላሽ ከመንግስት የሚመለከተው አካል ምላሽ ለማግኘት የሰላሳ ቀናት ቀን ገደብ ሰጠን። ነገር ግን መንግስት አንድም ነገር ትንፍሽ ሳይል ለጉዳዩ ችላ በማለት ጉዳዩን እንዲሁም የማስብሉ አንዳንድ ነገሮች ላይ ትኛውም ሊያስቆጣ የሚችሉ ቃላትን ሁሉ ከአንዳንድ የመንግስት አካላት እየተሰነዘረብን ቆይቶ መጨረሻ ላይ ቀኗ ስትደርስ እንደተባለው ለስራ ለማቆም ተገደናል። ይህም ኦልሞስት በሀገሪቱ ኢንስቲቱሽኖች ላይ የፌዴራል ኢንስቲቱሽን የሚባሉት የቲችንግ ሆስፒታሎች ላይ ሙሉ በሙሉ በሚባል ደረጃ ከዘጠና ፐርሰንት በደሚ ሆስፒታሎች ስራ ቁመው ነበረ። ይህ ሲሆን መጫታ ላይ ግን የመንግስት አሁን ማካሄድ መልስ ከመስጠት የሄደበት አማራጭ የሀይል እርምጃ ስርዓት ማዋከቦች ነበሩ። እውነቱን መናገር ከመንግስት ሲወጡ በተደጋጋሚ ወጡ የነበሩ መግለጫዎችን ምናልባት አይታችኋቸው ከሆነ በተለያዩ የጸረ ሰላም ሀይሎች ተልኮ በመስጠት በመቀበል ህዝብን ለማበጣበጥ በሚል አይነት ስም ለመቀባት ሞክረዋል። ይህን ግን እርግጠኛ ሁኜ መናገር የምንችለው በፍጹም ማንም ተልኮ የተቅፍበት የለም። ህዝብን ሙያተኛውን ያስነሳው እውነተኛና እውነተኛ ምንም ይሄ ወደዛና ወደዚህ የምንለው ነገር አይደለም፣ ብሶት የወለደው ነው ሁሉ አጠቃላይ ሀገር ስታገር ይህንን ሊያደርግ እንጂ ማንም እንትን የለም ተልኮ ሊቀበል። ይሄ ከገዢ መደብ ላይ የሚኖሩ ሐኪሞችም ጭምር ሌሎችም በየትኛውም ቦታ በሀገሪቱ ያሉ አጠቃላይ ሐኪሞች እና ይሄ አይነት እንትን ከመንግስት ባይሰነዘርብን ይልቁንም እንመልሳለን እንደዚህ እንደዚህ ማስተባበያዎችን እንደ ድሮ እንደረመሩት ባይፈጽሙትም ያ ቢያደርጉ የተሻለ ነበረ። ግን ከጠቅላይ ሚኒስትሩም ከተለያዩ የመንግስት አካላትም እየወጡ ህዝብ ሊያስቆጡ የሚችሉ ቃላት ነው እየሰነዘሩብን የነበረ ሙያተኛው ግን እንደኛ ለምሳሌ ከዚህ በፊት እንደነበረው አንድ ታካሚ ለላብራቶሪ ምርመራ ሊሆን ይችላል፣ ለመድኃኒት ምርጃም ሊሆን ይችላል፣ የተለያዩ ነገሮች ሳንቲም ሲጎድለው እንኳን ካመንበት ይህ መድኃኒት ለሱ ወሳኝ ነው አስፈላጊ ነው ብለን ካሰብን ይህ ምርመራ ለበሽተው እንዲገኝ አስፈላጊ ምርመራ ነው ብለን ካሰብን ከራሳችን ከፋርማሲ ባለሙያዎች ከነርሶች፣ ከሲኒሮች ከተለያዩ የአገኘናቸው የሆስፒታሉ ማህበረሰብ ውስጥ አሰባስበን ሙያተኛ ታካሚውን ስናሳክም ስናስመረምር ነው የምንታወቁ እንጂ ና ይህን ያህል ቅንጦት ጥያቄ አልነበረም የጠየቅነው። አሁን ግን እውነት ሰነራ በን የወጣ ችግሩን ነው ልጃችን ዳቦ ይጠይቃል። ልጃችን ልብስ አመት ልብስ ይፈልጋል እኔም ለበሽተኞቼ ፊት ስቀርብ ሀኪም መምሰል አለብኝ ልብስ አራት አመት አንድ ልብስ አንድ ጫማ ለብሼ አይደለም ፊት ለፊት መቅረብ ያለብኝ ለመታጠቢያ እንኳን ሳሙና ያስፈልገኛል ይህ ችግሩ ዳቦም ሳንበላ ጦሙ ለነጃደርን እጃ ባለንበት ሰዓት ራሳችን ስትን እስከ መውደድ ድረስ ደረስንበት ይሄ ማጋነን ሳይሆን ሪል የሆነ ነገር አንድ የጤና ባለሙያ ዲዩቲ ከሆነ ጠዋት ለምሳሌ ሰኞ ዲቲ ሊሆን ቀንም ሙሉ ኖርማል ስራውን ሲሰራ ይውላል። አስራ ሁለት ሰዓት ሌትም ሙሉ አስራ ሁለት ሰዓት ሲሰራ ያድራል። ሀያ አራት ሰዓት ቅቱ ማክሰኞ፣ የስራ ሰዓት አስራ ሁለት ሰዓት ሲሰራል፣ ማክሲመም ሰላሳ ስድስት ሰዓት ሰርቶ ሲወጣ ይደክማል። ካልበላ፣ ማሽን ወይም ጀኔሬተር አይደለም። ጀኔሬተር ማሽን እንኳን ቢሆን ነዳጅ ናፍጣ ይፈልጋል። ይህ ሙያተኛ ሳይበላ እንዴት ይስራ? ይሄ ነው ጥያቄያችን የነበረ። እዚህ ላይ ለመተማመን ያክል ለምሳሌ የአንድ ሬዚደንት ሐኪም አሁን ላይ አስራ ሁለት ሺ ሶስት መቶ ብር በእጅ የሚደርሰው ነው። የአንድ ሬዚደንት ሐኪምን ነው ወክዬ እየነገርኩ ሲያለ አስራ ሁለት ሶስት ብር የቤት ኪራይ አሁን ላይ ሰምታችሁ ሊሆን ይችላል። ኮንዶሚኒየም እስከ አስራ አራት ሺ ብር ገብቷል። ትንሿ ስቱዲዮ የተከለጭ የምኖርባት ሰባት ሺ ብር ናት። ስንት ይቀረኛል? አምስት ሺ ሶስት መቶ ብር። በዚህ ስቱዲዮ ውስጥ ማብሰያን አራት ኪችን ነች ሌሎች አሉ በዚች ውስጥ እንዴት ነው ማኖር ምቻለች? አምስት ሺ ሶስት መቶ ብር ጤፍ አምስት ሺህ ሶስት መቶውን በሙሉ ይገዛል። ልጆቼ የዳቦ ጥያቄ ያቀርባሉ፣ ሌላ የተመጣጠነ ምግብ ይፈልጋሉ። ብዙ ነገር አለ። ሽሮ ወይም አስቤዛ መግዛት መግዛት አልችልም። ክፍያ መክፈል አልችልም። ለልጆቻችን ልብስ መግዛት፣ ጤፍ ብቻ ትገዛለች። ቻ አምስት ሺህ ሶስት መቶ ብር ለዛውም አጣበናት ማለት ነው። በየወሩ እየተበደርን ለምሳሌ ብዙ ብድር ገብቶብኛል በእኔ ከአንዱ ከጓደኛዬ ከቤተሰብ ይህንን እያደረግን ትምህርታችንንም ለመጨረስ ወደፊትም ስራ ለመስራት ምንም አይነት አላራምድን ብሎ የሰርቫይቫል ጥያቄ ስንጠይቅ እንደዚህ አይነት የስም ማጥፋት ዘመቻዎች ከመንግስት ባይደረጉ መልካም ነበረ እና ይህን ሊታወቅል እንዲገባ የቅንጦት ፍጹም የቅንጦት ጥያቄ አልጠየቅንም። ከመንግስት ሳይድ እየጠየቅን ያለ አኑሩን፣ ሕዝባችንን እናክም እናገልግል። ይህ ነው ጥያቄያችን። ጥሩ ቅድም በንግግሮ ላይ ታካሚዎችንም እንደምታግዙ ነግረውኛል። እና እንደ በአጠቃላይስ እንደው እንደው ራሱ እንደ ተቋም በህክምናው አቅርቦቱ መድኃኒት እና ሌሎችም መሳሪያዎች በመንግስት ሆስፒታል የሚሰጠው አገልግሎት ምን ይመስላል? እንደ ተቋም ነው የተረሳው ወይስ ባለሙያው ጋር ነው ትኩረት የተነፈገው? በጣም ጥሩ ጥያቄ ነው እንግዲህ ምናልባት ጥያቄዎችን የእኛን ዝርዝር ጥያቄዎች አስራ ሁለት ጥያቄዎችን ተመልክታቸኋቸው ከሆነ ከእነሱ ውስጥ አንደኛው የጤና ስርዓቱና አጠቃላይ ሁኔታው መሻሻል ጭምር አለበት ነው። የሙያተኞች የራሳችን ጥያቄ ብቻ ሳይሆን ማህበረሰባችን መገልገል በሚገባው ልክ ይገለግ ሙያተኞች ብቻ ናቸው ያሉት፣ ወይም ለምሳሌ ሙያተኛ አለ። ሁሉም ምርመራዎች አብዛኛውን ጊዜ ተውጭ ይሆናሉ። ውድ ምርመራ የሚባሉት ያስፈልጋሉ በተካካሚው አስፈላጊ አብዛኛውን ግን ሰዎች እስከ ስድስት ሺ ሰባት ሺ ብር የሚያስወጡ አንዳንድ ምርመራዎች አሉ። እስከ አስር ሺ ብር የሚያስወጡ አሉ። እንደ ኢኢጂ ኤምአርአይ ኮሎኖስኮፒ ኢንዶስኮፒ ሲቲ ስካን የሚባሉ ምርመራዎች እነዚህን ሳይይዙ ኤሌክትሮ ላይ የሚባሉ የላብራቶሪ ምርመራዎች ሆርሞናል አናሊሲስ የሚባሉ እንደነዚህ አይነት ምርመራዎች ሆስፒታል ላይ ሳይሟሉ አንድ ሆስፒታል ላይ ሕክምና ማስኬድ አይቻልም። እነዚህን ማስገባት መቻል አለብህ እንዳንድ እስካደረገ ድረስ ህክምና ትራታ ስካለ ድረስ እነዚህ ምርመራዎች እና ሌሎችም እንደ ቀላል እ ብዙ ምርመራዎች ከውጭ ናቸው። መጨረሻ ላይ ይሄም ሁሉ ምርመራ ሀያ ሰላሳ ሺህ ብር እስከ አስር ሺህ ብር አወጡ። አንድ ገበሬ ይዞ የመጣት አምስት ሺህ ብር ታሳክመኛለች የመጣትእና የመጣት እና በሁለት ምርመራዎች ውጭ ላይ ይጨርስና ሌሎች ምርመራዎችን ሳያደርግ መድኃኒቱንም ሳይገዛ መጨረሻ ላይ ብር ይጨርስና ና አቋርጦ ትሄዳል ህክምናው መጨረሻ ላይ አሁንም ተበድሮ ምን ብሎ ምን ብሎ ወር ሁለት ወር አቋርጦ ህክምናውን አቋርጦ ክስትሩን አቋርጦ ይመጣል። ድጋሚ ምርመራው መድረግ ስላለበት መልሶ አሁንም ነገቸው ወጣታል። ይህ ታሚ ግን መጨረሻ ላይ ወይ በሽታውን ሳያውቅ ወይም በሽታውን አውቆ መድኃኒቱ ሳይገዛ ሳይጣቅም፣ በወጣችን መሰራት ያለበት ለኦፕሬሽን ሳይሆን መጨረሻ ላይ ተስፋ አቋርጦ ቤቱ ሄዶ ይሞታል። በጣም ነው የሚያሳዝንሽ። እኛ ይህ ህክምና ስርዓት ይሻሻሉ ተቀመጥን ሆስፒታል ላይ እናገለግላለን መባላችን ላይቀርም። ማህበረሰብን ማገልገል መቻል አለብን። ትክክለኛውን የህክምና ግልጋሎት ማግኘት አለበት። አንድ ታካሚ ሁሉን ነገር ከውጭ ነው፣ ግላብ ሳይቀር እንኳን የእጅ ጓንት እናጣለን እኮ ሰባ ሰማኒያ ብር ሲቸረችር አንድ የእጅ ጓንት የለም፣ በቃ ይጠፋል። የሆነ ሳት ሙሉ ለሙሉ ይጠፋል። አንድ የእጅ ጓንት ለአንዲት እናት ለምትወልድ ለምሳሌ በትንሹ ሀያ ግላብ ሊያስፈልግ ይችላል። በትንሹ በትንሹ እንኳን አስራ አምስት ግላብ፣ ይህን አስራ አምስት ግላብ በሰማኒያ ብር ሂሳብ ከውጭ ሊቸረችሩ ያመጣሉ። ምንም ማድረግ አይችሉም። ከዛም በኋላ ገንዘብ ይጨርሱ። ለግራብ ብቻ እኳ እንኳን ለኦፕሬሽን ማቴሪያሎች፣ ለማዳን ዘዣ፣ ለትን ሌሎች እያንዳንዱ እንትም ከውጭ ሲያወጣ እረዱኝ እንጂ ምንም ነገር የለኝ ይላል። እኛ ብቻችንን መተከዝ እንጀምራለን። ራሳችን አጋልጠን በእጃችን ሁሉ እስከ መስራት አንዳንድ ፕላስቲኮች ሊኖሩ ይችላሉ። ዲስፖቴብል ፕላስቲኮች በእነሱ ሁላ ሰርተን እናቃለን። የሽርቷ ረጅቶን ደም ፊታችንን እና አይናችንን ረጅቶን ለተጋላጭነት እንኳን የሚከፈለውን በአግባውልስ ሳይከፈለን ራሳችንን ሪስክ ውስጥ አስገብተን ህይወት ይበልጣል ብለን ስንሰራ ቆይተናል። እየሰራን ነው። ማህበረሰቡ ጌታ ያየ ብቻ ይረዳኝ ይችላል። ይህም በማድበስበስ የሚታለፍ አይደለም ነው። ይሄ ሁሉ የዳቦስን በመስጠት ሌላ ተልኮ ምናምን በማለት የሚታለፍ አይደለም። ይህ ነው አሁን ላይ በሀይልም በምንም በተለያየ መከፋፈል በተለያየ ነገር ተደርጎ

አድማሽ ተመልካቾች ለዕለቱ ያስጎላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር ያሰማን።